የፌዴሬሽን ምክር ቤት በውስን ዓላማ የድጎማ በጀቶች ትልልፍና በጋራ ገቢዎች ክፍፍል በሚስተዋሉ ተግዳሮቶች ላይ በተደረጉ የዳሰሳ ጥናቶች ሪፖርት ዙሪያ የምክክር መድረክ አካሂዷል። ፍትሐዊ የሀብት ክፍፍል ላይ የነበሩ ችግሮችን ለመፍታት በተደረገ የማሻሻያ ስራዎች በተግባር የታዩ ለውጦች መመዝገባቸውን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገልጸዋል። ካከናወናቸው ተግባራቱ መካከል አንዱ በገቢዎች ሚኒስቴር የሚተላለፈውና የገንዘብ ሚኒስቴር በቅርብ የሚከታተለው የጋራ ገቢዎች ማከፋፈያ ቀመር ሲሆን በክልሎች የክልሎች ድርሻ ክፍፍል ከጊዜ ወደ ጊዜ እያደገ መጥቷል። አገራዊ ለውጡ ሲመጣ የጋራ ገቢ ክፍፍላችን አራት ቢሊየን ብር ብቻ ነበር። ዛሬ ላይ በአስረኛ ወር ላይ ሆነን ስንመለከት ለክልሎች የተላለፈው ትልልፍ ሰባ ቢሊየን ብር ደርሷል። ለፌዴራል መንግስት 88 ነጥብ ሰባት ቢሊየን ብር የተከፋፈለ ሲሆን ለክልሎች ደግሞ ሰባ ነጥብ ሁለት ቢሊየን ብር ተከፋፍሏል ማለት ነው። ይሄ ትልቅ ለውጥና የሀገራዊ ለውጡና ለውጡ ሲመጣ ለለውጡ መምጣት ምክንያት የሆነው የፍትሀዊ ሀብት ክፍፍል ችግርን እየፈታና ፍትሀዊ የሀብት ክፍፍል የተደረገበትና የህዝቦች ምክር ቤት የሆነ የፌዴሬሽን ምክር ቤት ደግሞ በቅርብ የሚከታተለው ስለሆነ ሁሉም ርዕሳነ መስተዳደሮች በእጃቸው ይህን ሪፖርት በጥብቅ የሚከታተሉት ስራ እንደነበር የሚታወቅ ነው። በፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ፀፊ አቶ ሀይሉ ኢፋ ውስን ዓላማ የድጎማ በጀቶች ትልልፍ ላይ የዳሳ ጥናት አቅርበዋል። የግልጽነትና ጥያቄነት ችግር እንዲሁም የምክር ቤቱን የአሰራር ስራ ተከትሎ ከመስራት አንጻር ክፍተቶች መኖራቸውን በጥናቱ ተጠቁሟል። ፈጥኖ ወደ ትግበራው ከመግባት አንጻር ህግና ስርዓቱን ተከትሎ ከመስራት አንጻር ግልጸኝነትን አሳተፍነትን ከማረጋገጥ አንጻር አሁንም ወጣ ገባ የሆኑ አሰራሮች አሉ ማለት ነው። አሰራሩን ተከትሎ ህጉን ተከትሎ በፍጥነት ወደ ተግባር የገቡ ተቋማት አሉ፣ ግን ደግሞ አሁንም ከግንዛቤ ችግር ይሁን በተለያዩ ምክንያቶች ደግሞ ክፍተት የሚታይባቸው ተቋማት አሉ። በጋራ ገቢዎች በተለይም ከከፍተኛ ማዕድን አምራች ድርጅቶች የሚገኙ የሮያልቲ ገቢዎች ክፍፍል ላይ የቀረበው ሌላኛው የዳሰሳ ጥናትም በማዕድን ሚኒስቴር እና በክልሎች መካከል የመረጃ አለመጣጣም እና የመረጃ አያያዝ ችግሮች መኖራቸውን ጥናቱ አመልክቷል። አሁን ከመረጃ አያያዝ ጋር ድርጅቶቹ በየክልሉ ምን ያክል ይሰራሉ፣ በሚሰሩት ልክ እና በገቡት ውል መሰረት ምን ያህል ይሰበስባሉ፣ በሰበሰቡት ልክ ደግሞ ምን ያህል ያስተላልፋሉ። ምክንያቱም ትልልፉ የተለያየ መንገዶች አሉ። አምራቹ 50% ይወስዳል፣ ያላመረቱ ክልሎች 25% ይወስዳሉ፣ ቀሪውን 25 ፌዴራል ይወስዳል ይላል ማዕድን ላይ የሚሰበሰበው ሶ በዚህ መሰረት ተግባራዊነቱ ምን ይመስላል የሚለውን ነው ያየነው። ከዛ አንጻር ክፍተቶች አሉበት ተብሎ ተለይቷል። ስለዚህ እነዚህ ክፍተቶች አሁን በዚህ መድረክ ከቀረቡና ውይይት ከተካሄደበትና መግባባት ከተደረሰ እነዚያ ክፍተቶች ደግሞ በሂደት እየተዘጉ ከሄዱ በድምሩ የጋራ ገቢ አሁን ካሳየው ውጤት የበለጠ ያሳያል ተብሎ ይጠበቃል። ግልጽነትና ተጠያቂነት የሚነሱበት ውስን አላማ የድጎማ በጀቶች ከዜጎች ሕገ መንግስታዊ መብት ጋር የሚገናኙ መሆናቸውን የገለጹት አፈ ጉባኤው ጥናቱ የተለዩ ችግሮችን ለማረም እንደሚረዳ ተናግረዋል። ውስን አላማ ያላቸው የበጀት ትልልፍ የየተቋማቱን ኃላፊዎች መልካም ፈቃድ የሚጠይቅ የበጀት ትልልፍ አይደለም። ይሄ በኢትዮጵያ ሕዝቦች ስም ተለምኖ በድጋፍ በመሳሰሉት ነገር የሚመጣ ሀብት ስለሆነ ይሄ ሀብት በትክክል መተላለፉ መረጋገጥ መቻል አለበት ማለት ነው። ስለ ፍትሃዊ የሀብት ክፍል ስንነጋገር ይሄ ነው። በህዝቦች ስም የሚደለደል በጀት በትክክል ለህዝቦች ደረሰ ወይ ብሎ መቆጣጠር ካልተቻለ የፌዴራል ስርዓቱ ፋንክሽን በሚያደርግበት ጊዜ ሳንካዎች ይገጥሙታል ማለት ነው። በ2017 በጀት ዓመት 215 ቢሊዮን ብር በላይ ውስን ዓላማ ያላቸው የድጎማ በጀቶች ለክልሎች መተላለፋቸው ተገልጿል።